የአርባ ቀን ሶላቱ ተቀባይነት የለውም አሉ። ሄዶ የጠንቋይ ንግግር ባይቀበለውም እንኳን ባያምንበትም እንኳን ማለት ነው። ግልጽ ነው አይደለም? በመሄዱ ብቻ የአርባ ቀን ሶላቱ ተቀባይነት አይኖረው። ሄዶ ተቀብሎ ያመነስ የጠንቋይ ንግግር፣ ይሄ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ቦታ ላይ ምናሉ? መን አታ ዐራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ አንዘለ ዐላ መሐመድ ሰለላሁ ዐለይሂ ወሰለም አሉ። ወደ ጠንቋይ ዘንድ በመሄድ ያ ጠንቋይ የተናገረውን ንግግር ያመነና የተቀበለ ሰው በሙሐመድ ላይ በተወረደው ሃይማኖት በእስልምና ክዷል አሉ። ከስልምና ይወጣል ሰው ቀጥታ። ስለዚህ ወደ ጠንቋይ ቤት ዘንድ መሄድ በጣም ከባድ ወንጀል ነው። በተለይ ሄዳችሁ ከአመናችሁ እና ከተቀበላችሁ ከስልምና ቀጥታ ያስወጣል። ስለዚህ ጠንቋይ ቤት መሄድ ከባድ ሐራም ነው። አትሂዱ። በጣም ከባድ ወንጀል ነው። የሩቅን ከአላህ በስተቀር ማንም የሚያውቅ የለም። ጠንቋይ ፈጽሙ የሚያውቀው ነገር የለም። አምላካችን አላህ ስብሓነሁ ወተዓላ ቁርአን ላይ ምና ላ ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ አልገይበ ኢላ ላህ ይላል። ሙሐመድ ሆይ ለሰው ልጆች እንዲህ በላቸው፣ በሰማያትና በምድር ያለን የሩቅ እውቀት ሁሉ ከአላህ በስተቀር ማንም የሚያውቅ የለም ብለህ ነገራቸው ይላል። ግልጽ ነው፣ ከአላህ በስተቀር ማንም አያውቅም። ወደ ጠንቋይ ቤት ዘንድ መሄድ የሩቅን ያውቃል ብሎ ከማመን ይመደባል። ይህ ደግሞ ከእስልምና ቀጥታ የሚያስወጣ የሆነ ኃጢአት ነው። ይህ ነው። ወደ ጥያቄሽ መልሰ ስመጣ ሰውየው ከዚህ ተግባሩ ከተቆጠበና ተውበት ካደረገ ወደ አላህ ከተመለሰ አላህ መሀሪና አዛኝ የሆነ ጌታ ነው፣ ምህረት ያደርግለታል። አምላካችን አላህ ቁርአን ላይ ምን አለ? ወኢኒ ለኸፋሩን ሊመን ታበ ይላል። ከኃጢአቱ ወደ እኔ ለተመለሰ ሰው ምህረት አድራጊ ነኝ እያለ ይገልጻል።